አሰላሙ አሌይኩም ወረህመቱላሂ ወበረካቶ፣ ውድና የተከበራችሁ የዩቱብ ቤተሰቦቻችን እንዴት ናቸው? ደህና ናቸው ወይ? እያሰላምነን አልሐምዱሊላ። እንዲሁም አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑን። ዛሬ በምግብ ስራ አምጥቼላችኋለሁ። እዚች ጋ ትንሽዬ ድንች አለች። እዚችም እንደዚሁ ስጋ አለች። እዚች ጋር ቲማቲም አለ። እዚ ሽንኩርት እየበሰለ ነው። ማሻላ እና ውድ ቤተሰቦች ለምታበረታቱኝ ለምትሰጡኝ አስተያየት በቃ ላላችሁ መልካምነት ሹክረን እና ያው ለምትሰጡኝ አስተያየት አመሰግናለሁ። ዛሬ ድንች በስጋ ነው የሚሰራው። ማሜም ድንቾች አይወድም በሉት እኔ እንኳ ትንሽ ብዙም ወዳጅ አይደለሁም። እኔም ብዙም ማለት እንደሱም ባይጠናበኝ እና እና ድንች ወጥ እኛ ቤት ያው አይሰራም፣ ተሰርቶ ማያቅ። ስለዚህ ድንች ደግሞ ያው ቪታሚን ስላለው ከስጋ ጋር አንድ አንድ ይሰራሉ። ዛሬ እስኪ አብረን እንስራው ብዬ ነው እና እስኪ ኢንሻአላህ ቆንጆ ሆኖ ጣፋጭ ነው እንደሚወጣልኝ ተስፋ አደርጋለሁ። አሁን ለታ በሰራሁት ቪዲዮ ብዙዎቻችሁ በቃ ጨርሶ ማለት ይቻላል። እኔ ኮመንት ላይ የተወሰነ ሰው ብቻ አስተያየት ጥሩ ነገር ያለኛለ ሹክራን። ለእናንተም ደግሞ እስኪ እግር መንገዴን መልስ ልስጣችሁ ብዬ ነው። ቅድሚያ የአሁኑ አይዲያ ከንተኒ በፊት ከኮመንቱ መልስ በፊት ሽንኩርቴ በሰለ ና እንደዚህ ቀይ እስከምናን ድረስ እዩት። በጣም መስሏል። እዚ እናደርጋለን

ቅር ያለኛ አለ። በእርግጥ ለእናንተ ብናገረው ምንም ጥቅም የለውም። እኔን ሌላን የሚያውቀኝ እኔና በዙሪያ ያለ ሰው ስለሆነ ማለት ነው። እና አዝማሪ እንትን ብሉ እንዴት አሰጭም። ሱብሃነላህ፣ እኔ እንኳ ብሳሳት ማለት ነው። እንደ ሙስሊሞቹ እንብሳለን። ሱብሃነላህ መጥፎ ለመናገር እኔ እንኳ ብሳሳት፣ ውድ እህትሽ ነኝ። የላኢላሀ ኢለላህ እህት ነኝ። ወይንም ደግሞ ወንድም ከሆነ የጻፍከው ሌላ እንደዚህ ተሳስተሻል፣ እንደዚህ ማድረግ አለብሽ ማለት አለባችሁ። ደግሞ በስተጓዳኝ ምን እንትን አለ ማለት አንቸኩል፣ ኮመንት ለመስጠት ወላሂ አንቸኩል። እኔ ላዝማሪ ብሰጥ አላህ አይሰጠኝም። ግልጹ ልንገራችሁ፣ በቃ ለምን መሰላችሁ? እኔ በፊት አላቅም። ይመጣል ገና ወጣት ናቸው ምናምን፣ ላንቺ ይዘምርልሻል ቆንጆ ያለውን ሹም ቆንጆ አድርጎ ምን ብሎ ምንብሎ ብሎ በቃ ዘምሮ ልኝ ይሄዳል። መስራት ይችላል፣ ሰርቶ መብላት ይችላል። እየለመነ እኮ ነው ጉልበት ያለው። ከዛስ ደግሞ እሺ፣ ለምን አገራችን ልመና ፋሽን ሆኗል? አንድ ጊዜ እና አንድ ጊዜ የሆነ ሰዓት መጣ፣ እንጀራ እየጋገርኩ ነበረ። ትኩስ እንጀራ ሰጠው በበርበሬ። ወላሂ ወቢላሂል ከሪም ነው የምላችሁ፣ ወላሂል አዚም አንድ ጉርሻ እንኳ አስተካክሎ አልበላም። ትቶድኝ ሄደው። ይሄ ቸግሮት ነው እንዴ? ታውቶቼ ተዋንቸኩል ስንት ቸኩል ስንትም ይሰጣል። ወላሂ ለአዚም ማለት እኔ እየሰጠሁ ነው ብዬ ለናንተኮ ማሳየት አይጠበቅብኝም። እኔ ስሰጥ አላህ እንዲሰጠኝ ነው ፈልገው። በቃ እኔ ስሰጥ አላህ እንዲሰጠኝ፣ አላህ ቤት ተወዳጅ እንዲኖረው እንጂ ገና እሱ እንትን ስላለ ሰው ይወደኛል ወይ ኦር ለናንተ ይምሳል ኦር ደሞ ለሱ ይምሳል አልሰጥም ላ ንያ ከለለኮ ሰደቃ አይደርስም። ሰደቃ ለምንድን ነው እኔ ሰደቃ የምሰጠው? ከኔ በታች ለሆነ የሚበላው ላጣ የሚጠጣው የሚለብሰው ስንት አሉ። ወላሂ የሚያስለቅሱ በዚህ በበርስ ያልፉ ስንት ሚስኪኑ እናቶች አሉ። ልብሳችንን አውልቀን እየሰጠን አልሐምዱሊላህ። አታስነሱ በእናታችሁ ሰደቃ አይነሳም። እና ተውባ አላህ እኔ በጣም ተናግራችሁኛል። ሀቂቃተን በልጅሽ ድረስ ያለኝ ሁሉ አለ። ስብሀና አላህ። እሺ ወሬ ያው ነው ማለት በርበሬ ቀይ ነው። ያደረ ስለሚቀላ ይሄን ያህል አሽቼ በቅቶታል። ከዛም አደርገው እየተፈጨ ይባላልና እና እየተፈጨ ይባላልና ለሽ ሁሉ ማዋብሮ ይመስል እንደዚህ ይሄንን እያሸን ከፈል ካለ በኋላ ስጋችን እንጨምራለን ማለት ነው። ከለሩ ቆንጆ ነው። ማሻአላ። እና ቤተሰቦች ያወሬው ወሬው እየተቆራረጠ እያወራን እየሰራን እየተጫወትን የዛሬ ቪዲዮ ማለት እኔ ያላችሁትን ብትሉ ምንም ተረባለ አለም ካላ አይደርስብኝም። መርግጥ ላኪን ግን ተረዶኝ፣ አንድ ሰው መቼም የሚሰጠው ዝም ብሎ አይደለም። ዝም ብሎ እኮ መስጠት ትርጉም የለውም። ስንሰጥ አላህ እንዲሰጠን፣ ስንሰጥ የዘኛውን ቤታችንን አላህ እንዳያሳምርልን፣ ለወንጀላችን መስጠት ትርጉም ማወቅ አለብን። ደግሞ መስጠት ላለብን ሰው ሳንሰጥ፣ መስጠት ላለብን ሰው ብንሰጠው ማለት ፋይዳ ፋይዳ ከሌለው ደግሞ አልሰጥም። ለምን እኔ የሚዋጅብብኝን ለእኔ ጥቅም የማገኝበትን እሰጣለሁ። ስንት የተራብ አለ፣ ለምን ለነሱ ጠቀስ አድርጌ ይዤላቸው ልጅ የራበው ውሃ የጥመው ምግብ ያማረው ስንት አለ፣ ስንት እናቶች አሉ፣ ስንት አባቶች አሉ፣ ስንት ጎዳና ላይ ይወደቁ አሉ። ለምን ለነዛ አንሰጥም? እሱኮ ሰርቶ መብላት ይችላል እና ኮመንት አችሁ የብዙዎቹ ኮመንት ከባድ ነው። በልጆች እሺ ድረስ ያለኝም አለ እና ተው ለማለት ያክል ነው። ካሁንም በፊት እኔ ሰጥቼ ቢረባው ቢጠማው ያን እንጀራ በልጦ ትሄድ ነበረ። ግን ቁጭ አልወ የሚሄደው ምንደውን ፈልገው ብር ሶ ይሄ ሰው አስቸገረው ማለት ነው። ስለዚህ ለምንሰጠው ሰው ለይተን እንስጥ። ሌላ ክፉ ነሽ ክፋትሽ ነው ምናምን። እኔ እንኳን አንድ እንጀራ አይደለም ሌላም ነገር ብሰጠው አላህ ይሰጠኛል። ላይ ላኪን ግን ምን አለ መሰላችሁ፣ መስራት እየቻለ አንድ ሰው እንደት ይዘምራል? የድሮ ይዞ ድሮ የቸገረው ሊሆን ይችላል ያላቅም። ስለዚህ ታሪክ ግን ይሄ እኮ ወላሂ ወጣት ናቸው። ደግሞ በአመት አይደለም የሚመጡት እንደ ባህል ማለት እንኳ። ስለዚህ እህቶቼ ለምን ሰጠው ሰው ነው ለአኼራችንም ለራሳችንም ጥቅምናን አይጎዳንም፣ ለማለት ያክል ነው። እኔ ጣውፉ ብያለሁ የምትጠቀሙት ነገርነ አውቱ ሲልላ ብያለሁ። አስገቡ ያልኩት ለማስታወስ ያክል ነው። ማለት አንድ ሰው ላይ ጥሩ ጠንትን ከምናይ፣ ያው መጀመሪያ ማሰብን ማሰንታን የሆነ ፈጥኖ ኮመንት ለመስጠት አንችልም ለማለት ነው ነው። እና እንደዚህ አውቆል ለፈጣቸው መሰለኝ እንደዚህ ወጣችንን እየሰራራን እየተራረምን እየተጫወትን እየጠፋ ካለብኝ ያው ቤተሰብ አይደላችሁ። አንተ ጠፋ ካለባችሁ እስኪ ወደ ገደለው እስኪ 10 ሺህ እንኳን አስገቡኝ ሐቂቃፈት

አንደኛ ስጋው ቢበስል ምንም አይጠቃቀስም። በቃ ጥብስ ስንጠብስ እንደት ነው? በራሱ ውሃ እና ውድ ቤተሰቦች ይሄው አሁን ውሃውን ተንተክትኮ ሲበስል ድንቹን እከታለሁ ማለት ነው። ይሄ ስጋውም እንደበሰለ ነው መቀጠል ስጋ ደግሞ ተወዳጁ ቡናችን እየተቆላ ነው። ኢንሻአላህ ሀቂቃ ቡና መቅዳት በጣም ነው ደስ የሚለው። ለምን አላቀም? እዚህ ጋር ደግሞ ለማማዬ ሙዝና ትንሽ

ወደሚያን ያህል ግን መቁላቱ ላይ ሱብሃን አለው ማን ሊጠጣው። እናትዱ ደግሞ የምንጠጣው ያው ትናንት ጁምአ አልጠጣንም ትናንት አልፈረሽኩም። መስለን እና ደግሞ እሁድ እና ጁማ ጁማ እቆላለሁ። ለሁለት ጊዜ ነው የምቆላው። አንዴ ይቆልቶ ነው ማስቀመጥ ደስ አይለኝም። ፍሬሽ ፍሬሽ ሲሆን ነው ጁማ የቆላሁት እሁድ ጋር በቃ ከዛ ላይ ጁማን ጠጣም። እንደዚህ ሲደብረኝ ወይም ደግሞ እንደዚህ የሆነ ሰዓት የለም። ደስ ሲላቸው እንደዚያ ነው እንጂ ግን ሀቂ ጋር ልክ ቡና እንደሚወድ ሰው ወድ አለው። ላኪን ግን እንደዚህ ሁል ጊዜ ሱስ የለብኝም። መቁላት በጣም ስደስተኝነው ውድቱ እላር ለመቁላት መ ነው ምን ራሴ ላይ ለባሽ ምን ፈለግሽ? ውሃ እሺ። ቡና ሴሪሞኒ ያምራል፣ ድብርት ያላቃል እንጂ ወጣት

ማንነታችን ነው የሚቀየረው። ማለት ቡና የጎዳናን ነው እያልኩ አይደለም። ቡና ሲጠጣ ታይም ይቀጠላል። በተለይ እስከ 3 የሚጠጣው ሁሉ ቡናው ወፈር ያለ ስለሆን ትንሽ ገባ

ጎላ ጎላ ብሎ እንዲታይ ማለት ነው። ትንሽ ቆይቶ ስለሚል ችግር የለውም። አስለን ይሄ አምስት ደቂቃ አስር ደቂቃ ይበቃዋል እንደዚህ ብስል ይበል እና አብሮ ሲወፍር ይጣፍጣል ማለት ነው። ይህን ይመስላል። ይህ ሰዎች ተወዳዳሪ ስለሆነች ለማለት ነው። በጣም ቆየ ተበላን። ይሄ ደራስ እስከመጣን ሰው ቸኩ ያለው ማለት ነው። ውድ ቤተሰቦች፣ የወጡን ነገር ሳልነግራቸው ዛሬ ሳላስበው የማሚ ጓደኛ መጥቶ ዕቃ ላጣጥበው ትቼ ነው። ደግሞ ውጭ ላይ አደረግሽው እንዳትሉኝ፣ ትሪ ብረት ላይ አድርጊ። በጣም የሚያምር በጣም የሚጣፍጥ ሀቂቃ እዩት። ድንቹ በቃ ሙክክ ፈረስ ሳይል ልክ እንደበሰለ ቆንጆ አርጌ ሰርቼ ነበረ። አልሐምዱሊላ ያው ባለ ርዝቅ መጥቶ አብረን በላን። ከገጠር መቶ ነው፣ ከቦረና ጓደኛ፣ ጥሩ ጓደኛው ነው እና እኔም ደስ ብሎኝ ሀቂቃ። በእርግጥ እንግዳ ሲመጣ ኔ አንድ መጥፎ ባህሪ ያለብኝ በቃ አውቄ ምናምን ሰምቼ አኬድ ሁሉም ሰው ሊሆን ይችላል ጠምአም ለምን ተዘጋጅቶ ቢቱን በደን አጽድቶ ደግሞ በቃ ምግብ ሰርቶ እንጀራ ላይ ይኖር ይችላል ብዙ ነገር አለ ና እንግዳ ሊመጣ ሲል ማነው እንደኔ ቀርሞ ነግሮት ሊመጣ ደስ የሚለው እኔ በጣም ደስ ነው የሚለ እንደዚህ ባህሬም ነው ግን አልሐምዱልላህ አላፈድኩም ሰራርቼ ነበረ በላል ነው እንዳያችሁ፣ ታዘጋጅ ጀምር። ስብሓን አላህ፣ እኔ እንጃ እንግዳ ሲመጣ በጣም ነው እንትን እምለው፣ ና በቃ ጉድ ጉድ ብዬ አስደስቸው አጫውቼ እንድሸኘው ፈልጋለሁ ቤት ባፈራው። ግን ዛሬ ደግሞ አላህ አላሳፈረኝም። ሐቂቃ ወላሂ ነው እምላቸው። ማሜ ማልደወለልኝ ድንገት ነው የመጣው ልጁ፣ ምሳ ሰዓት ልክ ቆርቆር አድርገው ግብት ሲሉ እንደገና ሩጭግብቻ ሸርሸፍ የለ ብሼ ከፈትኩ። ያው ቪዲዮውንም ረስቼው ነበረ። ስለተዘጋጀው ደስ ብሎ ይሸኘው። እንግዳ ሲመጣ ጉድ ብላችሁ ቤት ያፈራው ምናምን፣ ደስ ሀቂቃ፣ እንግዳ ደስ ይላል። እንግዳ የማይገባበት ቤት ምንድነው ይባላል? ጥሩ አይደለም እና ሙሂም ይህን ይመስላል ያው ያው ትንሽ ነው የቀረው፣ በልተናል። በጣም ነው የጣፍጦኝ እኔ እራሴ የበላሁት እና ይሄን ይመስላል ትወዱታላችሁ። እዩት ስሩ፣ እዩት እንዴት እንደሚያምር ሐቂቃ ድንቹ። ግን አማና ፍርስ እንዳይል ለምን ልክ ስጋው ብስል እንዳለ ስጋው በቂ ነው ብላችሁ እንደበሰለ ስጋ በቂ ነው ብላችሁ ብስል እንዳለ ድንቹም ወይ አስር ደቂቃ ወይ አምስት ደቂቃ

ዶላር ይጨምሯን ማለት ነው። ወዳቻለሁ አበረታቱን። በሌላ ዶስት ቀን እንገናኝ ድረስ ኸይሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።